ሰላም ጤና ስጥልኝ። የተወደዳችሁና ተከብራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሮብ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ ይህንን መረጃም እንድትከታተሉ በአክብሮት እንጠይቃለሁ። አድማጮቻችን ተመልካቾቻችን እንግዲህ ሰሞኑን በኢቢኤስ ቴሌቪዥን ጣቢያ ላይ ቀርቦ ከፍተኛ ውዝግብ እየፈጠረ ያለው እና ከፍተኛ መነጋገሪያ የሆነ አንድ ጉዳይ ነበረ። ይሄ ጉዳይ ኢቢኤስ መረጃውን ካሰራጨ በኋላ ቪዲዮውን ከቴሌቪዥን ጣቢያ ላይ ማንሳቱ የሚታወቅ ጉዳይ ነው። ትላንትና ሌሊት ከሌሊቱ ስምንት ሰዓት ኢብኤስ መግለጫ አውጥቷል። ይሄን መግለጫ ከወጣ በኋላም ይሄንን መግለጫንም መልሶ ከትኑ ገጹ ላይ አንስቷል። በጣም የሚገርም ነው። ከዚህ በፊት እንግዲህ በደምቢዶሎ ሀያ አንድ ተማሪዎች ዙሪያ ጠቅላይ ሚኒስትር አብይ አህመድ በፓርላማ ለቀረበላቸው ጥያቄ ቀርቦ ማብራሪያ ሰጥቶበት ነበር። የጠቅላይ ሚኒስትሩ ጽህፈት ቤት ሴክሬተሪ የነበሩትም ንጉሱ ጥለውንም በወቅቱ በዚህ ጉዳይ ላይ አስለቅቀናል የሚል መግለጫዎችን፣ ማብራሪያዎችን ሰጥቶበት ነበር። አሁን የደምቢዶሎ ዩኒቨርሲቲ ዲሬክተርም የታገደብን ተማሪ የለም የማለት ክደት እየተፈጸመ ይገኛል። የኢቢኤስም እቅርታ የጠየቀበትና የተሳሳተ መረጃ ነው ያለበት ሁኔታ ነው ያለው። ጉዳዩ ምንድን ነው የምለውን ለማየት እንሞክራለን። ኢቢኤስ ቴሌቪዥን ጣቢያ ያወጣውን መግለጫ ለማየት እንሞክራለን። ከሰሞኑ በኢቢኤስ ቴሌቪዥን ጣቢያ ላይ ቀርቦ የደረሰባትን የአስገድዶ መድፈር እና እገታ የተፈጸመባት ተማሪ ብርቱካን ጉዳይ ሰሞኑን በማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር። ኢቢኤስ ጣቢያው በጉዳዩ በዝምታ ከሰነበተ በኋላ ዛሬ ሌሊት መግለጫ አውጥቷል። መግለጫው አንስቷል። እንግዲህ ኢቢኤስ ቪዲዮውንም ማንሳቱ የሚታወቅ ሲሆን በመግለጫው ያነሳቸው ጉዳዮች እንደሚከተሉት ናቸው። ቪዲዮውን አንስቷል። መግለጫውንም በድጋሚ ከወጣ በኋላ አንስቷል። ኢቢኤስ ቴሌቪዥን እኩለ ሌሊት ላይ ባወጣው መግለጫው ቃል በቃል እንዳለ እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 2017 ዓ ም እሁድ በኢቢኤስ በተሰኘው መዝናኛ ፕሮግራማችን ውስጥ በሚተላለፈው የአዲስ ፕሮግራም በተላለፈው አንድ ዘግናኝ የበርካታ አስተያየቶች ጥያቄዎችን ከተለያዩ አቅጣጫዎች እየደረሱን ይገኛሉ ነው የሚለው። በኢቢኤስ ቴሌቪዥን በተላለፈው መረጃ መሰረት ነው እንግዲህ ጥያቄዎችና ሀሳቦችም እየጎረፉብን ይገኛሉ ይላል ያለው ኢቢኤስ ቴሌቪዥን በመግለጫው። ቴሌቪዥን ጣቢያው በመግለጫው አክለው ኢቢኤስ ቴሌቪዥን ማህበራዊ፣ ኢኮኖሚያዊ ጉዳዮችን ወደ ሚዲያ በማምጣት እና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው ይላል ሚዲያው። ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የማህበረሰብ ክፍሎችን ታሪክ በማቅረብ የበኩሉን ድጋፍ በማድረግ እና ህብረተሰቡን በማሳተፍ ግለሰባዊ እና ብሎም ሀገራዊ ችግሮችን ለመቅረፍ የሚቻልበትን ጥረት ሲያደርግ ቆይቷል ብሏል በዚህም ፍሬ አፍርተናል። አሁንም እንቀጥላለን ብሏል። ኢቢስ የአዲስ ምዕራፍ ዝግጅታችን ከዚህ በመነሳት ባሳለፍነው መጋቢት 14 2017 ዓ ም ወጣት ተማሪ ቡርቱካን ተመስገን ደረሰብኝ ባለችው የፆታዊ ጥቃትና ከትምህርት ገበታዋ ተለይታ በወጣትነት ዘመን የወለደችውን ሕፃን ልጅ ለማሳደግ አቅም እንደሌላት አቅም እንደሌላት ለመግለጽ ወደ ጣቢያችን በመምጣት ድጋፍ እንዲደረግላት ተማጽና በሐዘን እና በእንባ እያነባች ነግራናለች ብሏል። ይህ በሴቶች ላይ እየደረሰ ያለውን ኢሰብአዊ ድርጊት በመኮንን ለአድማጭ ተመልካቾች ማቅረባችን ይታወቃል ይላል ብለዋል። ሆኖም ግን ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይሄንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ተመልካቾችንም በረቀቀ መንገድ በማዛባት የተሳሳተ መረጃ እንዲሰራጭ የተሰራ እንደሆነ ከስርጭቱ በኋላ አረጋግጠናል ብሏል። ኢብኤስ በወቅቱ ቡርቱካን ደረሰብኝ ባለችው ኢሰብአዊ ድርጊት ተነሳስተን እሷን ለመርዳት ለሕዝብ ማድረሳችን ይታወቃል። ይህም ወደ አዲስ ምዕራፍ ለመሸጋገር አስበን ነበር በወቅቱ ብሏል ኢቢኤስ። ሆኖም ግን ባለታሪኳ ላይ እየወጣ ያለው መረጃ ሌላ ሆኖ ተገኝቷል ብሏል ኢቢኤስ። በቀጣይ ስህተት እንዳይፈጸም እንሰራለን በቀጣይ ስህተት እንዳይፈጸም እንሰራለን፣ ለተከሰተው ስህተት ይቅርታ እንጠይቃለን ብሏል። በመግለጫው ካወጣ በኋላ እንግዲህ ሌሊቱን ደግሞ መልሶ መግለጫውን አንስቷል ኢቢኤስ። ከዚህ በተጨማሪ የደምቢዶሎ ዩኒቨርሲቲ የታገተብኝ ተማሪ የለኝም ብሏል። ከአራት ዓመት በፊት እንግዲህ 17 ሴቶች ታግተው መወሰዳቸውን የአገር ያወቀ ፀሐይ የሞቀውን መረጃ የደምቢ ዶሎ ዩኒቨርሲቲ ጉዳዩን አስተባብሏል። ጠቅላይ ሚኒስትር አቢይ አህመድም ከህዝብ ተወካዮች በቀረበላቸው ጥያቄ ቀርቦ ማብራሪያ መስጠታቸው ይታወቃል። በተጨማሪ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ የነበሩት በወቅቱ አቶ ንጉሱ ጥላሁን የሰላም ጥሩ ፍሬ አፍርተናል፣ ሀያ አንድ ተማሪዎችን በሰላማዊ መንገድ አስለቅቀናል ብለው ከእገታ እንደተፈጸመ እውቅና የሰጡበት ሁኔታ ነበረ። ለመረጃነት ጠቅላይ ሚኒስትር አቢይ አህመድ በአደባባይ የተናገሩት ቪዲዮ ለመረጃ ተቀምጧል። በተጨማሪ የፌዴራል ፖሊስ ምዕራብ መምሪያ በቴሌቪዥን ጣቢያ መግለጫ የታዩት ጉዳዮችን ማብራሪያ ሰጥተውበታል። ይሄንን እስኪ ጠቅላይ ሚኒስትሩ በወቅቱ ከህዝብ ተወካዮች ምክር ቤት ጥያቄ ቀርቦላቸው ነበር። ይህንን ጥያቄ በምን አይነት መልክ ነው ጠቅላይ ሚኒስትሩ የመለሱት? እስኪ እንስማና እንመለሳለን። ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት ወስደው ሞስደው ብሎ የወጣ አንድም አይደለም ያም ሆኖ ጠለፋውን ያቀነባብሩ ያስተባብሩ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል ለምሳሌ መጀመሪያ ታግቼ ነበር ላይ ተፈታችው ልጅ የእሷን ዶክመንትና እና የሌሎችን ተማሪዎች ዶክመንት የያዘው ተይዟል ተገኝቷል ዶክመንታቸው ከነሰው ይሄ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤንሻንጉል ክልል ይገኛል። ቤንሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ፣ ከዚያ ውጭ በዚህ እገታ ውስጥ እዚህ ላይ እንግዲህ አድማጮቻችን፣ ተመልካቾቻችን እገታ መኖሩን ጠቅላይ ሚኒስትሩ በበቂ ሁኔታ እውቅና ሰጥቷል ማለት ነው። በቪዲዮ የተደገፈ ከህዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄ ማውራራ የሰጡበት ነው። ይሄንን ያነሳውበት ዋናው ትልቁ ምክንያት የደምቢ ዶሎ ዩኒቨርሲቲ ዳይሬክተር የታገተብኝ ተማሪ የለም ያለውን ውሸት እና እውነቱን ለማረጋገጥ ነው። በቀጥታ የሚሳተፉ አንዳንድ ሀይል ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኙም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራገታ ብሎ ለመገመት ያስቸግራል ያስቸግራል ግን መንግስት በገንዘብ በጊዜም በወታደሩ ምንም የሰሰተው ነገር የለ። በደንብ አስሷል፣ ቤተሰብ አዋየቷል፣ ይህ ማግኝቻቸዋል። በተለይ ምክትል ጠቅላይ ሚኒስትሩ በተደጋጋሚ በአካባቢውም ሄደው ለማወያየት ሙከራ አድርገዋል። አሁን በርከት ያሉ ሰዎች ተያዙ፣ ስለተያዙና ምርመራ የተደረገ ስለሆነ ምናልባት ፍንጭ ይገኝ ይሆናል። እንግዲህ እዚህ ላይ አድማጮቻችን፣ ተመልካቾቻችን ጠቅላይ ሚኒስትሩ በወቅቱ አላስፈለጉም እያልን አይደለም። እገታው በትክክል መፈጸሙን ጠቅላይ ሚኒስትሩ እውቅና ሰጥቷል፣ አረጋግጧል። አሁን በቅርብ ጊዜ ከኢቢኤስ ቴሌቪዥን ጋር በተገናኘ ሁኔታ የፌደራል ፖሊስ ምዕራብ መምሪያ በቴሌቪዥን በሰጡት መግለጫ የተነሱት ጉዳዮች ላይ ማብራሪያ ሰጥቷል። ከዛ አካባቢ ጠቅላይ ሚኒስትሩ የእገታውን እውቅና እየሰጡ በአደባባይ እየተናገሩ የፌደራል ፖሊስ የምዕራብ መምሪያ በቴሌቪዥን የሰጡትን መግለጫ ማብራሪያ እንደ ስማቸው ተማሪ ጀምሮ ያለው ሶሻል ሚዲያ የተላለፈው ፕሮጀክት ያው እኔ ዚ ቀጠና ወደዚህ የተመደበ የገባሁት ሁለት ሺ አስራ አራት ነው። ይህ ክስተቱ ደግሞ የሁለት ሺ አስራ ሶስት የሚል ነው። እኔ ባልኖር፣ ግን ባለው ኢንፎርሜሽን በሰአቱ የታገተ ተማሪም እንዳልነበር እንደሌለ እሱ የተመደበው ሁለት ሺ አስራ ሶስት ነው። እገታው የተፈጸመው 2012 ነው። ልብ አድርጎ እዚህ ጋር እንዴት ይህን ታሪክ ሊያቅ ቻለ? ተማሪዎ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች የዩኒቨርሲቲ አመራሮችን ነው ሰምቼ አለው መረጃውን ነው የሚለው። ነበርኩ አይደለም፣ ሰምቼ አለው ነው የሚለው አዳምቶታል ይህ ልዩ ደረጃ ያለ አመራር ባለው መረጃ ባለው ስለዚህ ባለው

ታ ችግር የቶክስ ችግር በውስጥ ምንም የተፈጠረ ነገር የለም። የሚለው ጥበቃዎች ጋር ተገናኝተን እየሰራን ነው፣ በትምህርት እየሰራን ነው። የተፈጠረ ችግር እንደሌለ ጊበው ሰላማዊ የማስተማር ሂደቱን በአግባቡ እየሰራ መሆኑ የዝመረት ላይ ያለው እና አሁን እዛ የሚወራው ነገር አይገናኝም። አድማጮቻችን፣ ተመልካቾቻችን የዚህ የፌዴራል ፖሊስ ምዕራብ ማምሪያ የሚባለው እንግዲህ እዛው ደምዶዶ አካባቢ ተመድቦ የሚሰራ ነው። እሱ የነበረው በ2012 ነው እገታው፣ እሱ የመጣው በ2013 ነው እገታው፣ በ2012 ዓ ም ነው። እንግዲህ በኢትዮጵያ ደረጃ አማራ ክልል አንድ ቦታ አልቀረም፣ ሰላማዊ ሰልፍ ተደርጎ ለዚህ ተማሪዎች ድምፅ ሲሰጥ የነበረበት ወቅት ነው ወቅት ማለት ነው። ከዚህ ውጭ ደግሞ የሀገሪቱ ጠቅላይ ሚኒስትር ሆኖ ሲሰራ የነበረው አብይ አህመድ በፓርላማ ቀርቦ ጉዳዩን አምኗል። አሁን የደምቢ ዶሎ ዩኒቨርሲቲ ዳይሬክተር የታገተብኝ ተማሪ የለም ብለው ኢቢኤስን ከሳለሁ እያለ ስሜን አጥፍቷል፣ የትምህርት ቤቱን ስም አጥፍቷል፣ ዩኒቨርሲቲ ስም አጥፍቷል በማለት ኢቢኤስ ቴሌቪዥንን እንግዲህ አስፈራርተውት አስፈራርተውት በጉዳዩ ቅርታ እንዲጠይቅ ተደርጎ በሚቀጥሉ ስህተቶች እንትን እንላለን የሚል እንግዲህ መግለጫ ሰምታችኋል። የማስተባበል መግለጫዎችንም ደግሞ መልሶ አንስቷል። እንደ ቪዲዮ ጉዳዩ እንዴት ነው? የራሳችሁን ኮሜንት፣ ሀሳብ፣ አስተያየት ስጡበት። በእንደዚህ አይነት ሁኔታ እውነቶች እየታፈኑ የሚሄዱ ከሆነ አንድ ሰው አይደለም ሀያ አንድ ተማሪ ነው። እጅግ በጣም የሚያሳዝን ጉዳይ ነው። እንዴት ነው መቀጠል የሚቻለው የሚለውንም እንግዲህ ግምት እዚሁ ላይ ኮሜንት ላይ ሀሳባችሁን መጻፍ ትችላላችሁ። በተመሳሳይ ፕሮግራም እና መርሐ ግብር እንገናኛለን። መልካም ጊዜ እንደሆነላችሁ ተመኘው። ሰላም